ፀጉሩን የሚያለሰልስ የሚያጠቁር በጣም ቆንጆ የሆነ የጥቁር አዝሙድ ዘይት አሰራር ይዤላችሁ መጥቻለሁ። ለጸጉራችሁ እጅግ በጣም ጠቃሚ ነው። እንደዚሁም ፎረፎር ካለባችሁ፣ የሚያሳክ ካለባችሁ ድራሹ ነው የሚያጠፋላችሁ። በዛውም ላይ ደግሞ ጥቁር አንጸባራቂ ቆንጆ የጸጉር ዘለላን ታገኛላችሁ። በቤታችሁ ሰርታችሁ ከኬሚካል ነፃ የሆነ እንደዚህ መጠቀም ትችላላችሁ በቀላሉ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንኳን ወደ የመንዞር በሰላም መጣችሁ አመሰግናለሁ ዛሬ እዚህ ጋ የምታዩትን የጥቁር አዝሙድ ዘይት አሰራር ይዤላችሁ መጥቻለሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉት ወደ አሰራሩ አብረን ንግባ አመሰግናለሁ እሺ በመጀመሪያ ጥቁር አዝሙድ ሊኖረን ይገባል። ሰው አለ ያድርገን። እንለቅመዋለን ሌላ ባዕድ ነገሮች ካሉ በዚህ መልኩ። ምን ያክል ለምትሉ ሁለት የሾርባ ማንኪያ ያክል ይበቃቸዋል። ሁለት የሾርባ ማንኪያ ዘይት አብዝታችሁ መስራት ካልፈልጋችሁ ሁለት የሾርባ ማንኪያ ያክል ይበቃቸዋል ማለት ነው። ከዛ እንለቅመዋለን በጣም አሪፍ ነው። በጣም ቆንጆ ነው። አንቲ ፈንገስ፣ አንቲ ባክቴሪያ የበለጸገ ነው እና ይህንን ጥቁር አዝሙድ በመጀመሪያ እንለቅመዋለን። ከለቀም ነው በኋላ ደግሞ ትንሽ እናምሰዋለን። ትንሽ አምሰዋለሁ፣ ምክንያቱም ትንሽ ጠቆር እንዲል አመስ አድርገዋለሁ። አምሱት ማለት ነው። ሲፈጭ ውስጡ በጣም ነጭ ስለሆነ ጥቁርና ቆጆ የጸጉር ማጥቆሪያ እንዲሆን፣ እንደዚሁም ደግሞ ለፎረፎር፣ እንደዚሁ ጸጉራችን ለሚያሳክጋቸው በጣም ፍቱን መድኃኒት ነው። እንደዚህ ትንሽ አምሰዋለሁ፣ በጣም በትንሹ። እንዴት ነው፣ ቅመም ለዳቦ የምናምሰው እንደዚ ያክል። ብዙም አይደለም፣ እስከሚያድር ድረስ አይደለም የሚታመሰው። እኔ ስፈጭ ታዩታላቸው፣ ዝንጉርጉር ነው ራሱ ስፈጨው፣ ራሱ ማለት ነው ትንሽ እያመሰውና በጣም እሳት ሳይገባው አምሰዋለሁ። ያው ዞሮ ዞሮ ዘይት ለምንሰራበት ነው። እንደዚህ ሲሆን ይበቀዋል። ብዙ እሳት ላይ እንዳታቆይት፣ በጣም በትንሹ ነው ለብ የምታደርጉት። አሁን ቅባቱ ይወጣልናል ማለት ነው። ከዛም ሳህል ላይ ዘረግፍና ትንሽ ቃንዲል አደርገዋለሁ። ቃሲል ይፈጭልናል። በጣም ቆንጆ ነው ሞክሩት። እኔ ባለፈው ውሃውን ሰርች ተጠቅሜ ቅባቱን መሰራላችኋለሁ ብዬ ቃል ገብችላችሁ ነበረ። በገባሁት ቃል መሰረት ው ሰረችላችኋለሁ። ይህ ቅባት ለብዙ ነገር ይጠቅማል። ለጸጉር ብቻም ሳይሆን ኮራዝሙድ ቅባት ለየእጃችን የሚያምን ቦታ ካለ ራስ ምታት ሲኖርብን ለዛ ለዛ ራሱ መድኃኒት ነው። ከዛ ፈጨዋለን ትንሽዬ ነው ሸርከት የሚደረገው፣ በጣም በትንሹ ማለት ነው። አይደቅም፣ ማድቀቅም ትችላለች። በጣም ሲደቅ ደግሞ ቅባት ይወጣዋል ታውቃላችሁ። ጭምቅ ነው የሚለው እንደ ኑግ። እና ትንሽ ነው ሸርከት ማድረገው፣ እኔ ያው ቅባት ልሰራበት ስለሆነ በጣም በትንሹ ነው። እየፈጫችሁት ከሄዳችሁ ደግሞ በጣም ድቡልቡል የማለት ባህሪ፣ እንደዚሁም ዘይት የማውጣት ባህሪ አለው ማለት ነው። ጥቁር አዝቡን ትንሽዬ ነው እኔ የምፈጨው በጣም ላም ሳይል እንደዚህ ሸርከትን ያደረግኩት በትንሹ በኋላ ዘይቱ ላይ እንዳይወጣ በጣም ይህው። እንደምታዩት ቡኒ ነው ቡኒ ነው። በጣም አላረረም አላረረም። እንዳያርባቸው በዚህ መልኩ ታርጉታላችሁ ማለት ነው። አሁን ይህንም ሁሉንም አልጠቅመው፣ ግማሹን ነው የምጠቅመው ሰላቸው ዘይቱ በጣም ስለሚወፍር እዚህ ጋ ቢያንስ ሁለት የሾርባ ማንኪያ ተግማሽ ያክል ነው የምጠቀመው። ትንሽ የጨምርበታለው መጨረሻ ላይ ማለት ነው። አሁን ሁለት አድርጌያለው። እንደ ጥቁርነቱ አይደለም፣ ሲፈጫያችሁት ቡኒ ነው የሆነው። አንደኛ ብዙ አላመስኩትም፣ ሁለተኛ ነገር ደግሞ ጥቁር አዝሙድ በባህሪው ውስጡ ነጭ ነው፣ ውስጡ ነጭ ነው። ለዛ ነው ያመስኩት። በዛም ላይ የወይራ ዘይት የወይራ ዘይት ለሰላጣ የምንጠቀመው የወይራ ዘይት ወይም ደግሞ የኮኮናት ያንን ዘይት አድርጋችሁ መጠቀም እንችላላችሁ። እኔ በወይራ ዘይት ነው የሰራሁት። ከዛ በደንብ አቀላቅለዋለሁ። እንደምታዩት ተቁረቱን ይዩት። በጣም አሪፍ ነው፣ ወፍራም ነው የሚሆነው ያ ስለዚህ ግማሹን መቀነስ አለብኝ። አሁን እናበስላለን። ውሃ እዚህ ከታች እናደርጋለን። በስቲም ነው የምናበስለው፣ ምክንያቱም እሳት ላይ ከጣዳችሁት በጣም ይሸታል። በዛ ላይ ደግሞ በውስጡ ያሉት ንጥረ ነገሮች ተንነው ይጠፉብናል። ለዛ እንዳይተን በዚህ መልኩ በቀላሉ በስቲም እናበስለዋለን። ይሰራ እንደዚህ ቀስ እያለ ከአንድ እስከ 30፣ 40፣ 50 ደቂቃ ያክል ቀስ እያላችሁ እሳቱን ቀንሳችሁ ከስር በዚህ መልኩ ታን ተቀጥቁታላችሁ። ያው ከስር ውሃው ሲፈላ ከላይ ዘይቱ እይንትን እያለልን ይመጣል ማለት ነው። ያቃጠለ በነገራችን ላይ እየፈላ ይመጣል። የጥቁር አዝሙድን ዘይት በስትክክል ይሰጠናል። በዚህ መልኩ ነው የምንሰራው። ይህ አሰራር በጣም አሪፍ ነው። የትኛውንም ቅባቶች ስትሰሩ በዚህ መልኩ ብትሰሩት እጅግ በጣም መልካም ነው። እየበሰለላችሁ ሲመጣ እንግዲህ ከላይ አረፋ ይደፍቃል። ከላይ አረፋ ይደፍቃል ጥቁር አዝሙዱ ማለት ነው እና በዚህ መልኩ እንደዚህ ማብሰል ትችላላችሁ። በተለያየ ነገር በጠርሙስ ወይም ደግሞ ባገኛችሁት ብቻ በስቲም አብስሉት ማለት ነው። ቀስ እያለ ከስር ትቀንሳላችሁ። ውሃ ሲያንሳችሁ ውሃ ጠብ እያደረጋችሁ ማብሰል አሰራሩ በጣም ቀላል ነው። በዛ ላይ ጥቁር አዝሙድ ተፈጥሮ ነው። ለፀጉራችን እጅግ በጣም አሪፍ ነው። ምንም አይነት ኬሚካል የለውም፣ ከኬሚካል ነፃ ነው። ኦርጂናል ነው። በዛ ላይ ምንም የተቀላቀለበት ነገር የለም። ይሄ ቅባት ይቆያል። እኔ በብዙ መልክ ሰርቸዋለሁ። በጭቃ ቅባት ሰርቸዋለሁ። ጭቃ ቅባት ጭቃ ቅባቱም በጣም አሪፍ ነው። በጣም ነው የወደድኩት ለጸጉራችሁ ለዘለላው ከፈለጋችሁ ጸጉራችሁ እንዲያንጸባርቅ ይህንን ወደ ጭቃ ቅባት መቀየር ትችላላችሁ። ለዛሬው ግን የማሳያችሁ የውሃውን ወይም ደግሞ ፈሳሹን ነው። አሁን እንደዚህ እያለ ግማሽ ላይ ደርሶልኛል። በቀላሉ እንደዚህ አድርጋችሁት እናንተ ቀያበሰላችሁ ስራችሁን መስራት ትችላላችሁ። ምንም የዚያናክል አማስሉኝ አይላችሁም። በጣም በጣም ጠቃሚ የሆነ ቅባት ነው እና እንደዚህ እየሰራችሁ መጠቀም ትችላላችሁ። በቀላሉ ለሽበት፣ እንደዚሁም ደግሞ ጸጉራችሁ አላደለ ለፎረፎር ላለባችሁ በጣም አሪፍ ነው። ከዛ አወጣውና ማሳደር ትችላላችሁ። ማሳደር ትችላላችሁ። እንደዚህ አንድ ቀን ሰርቶ ቅልጥፍጥፍ ለማይላችሁ እንደዚህ አንድ ቀን ትሰራላችሁ፣ ታሳድሩታላችሁ ከፈለጋችሁ እንዲመዘምዘው ካልሆነ ደግሞ ማሳደር ካልቻላችሁ ሰላሳና አርባ ደቂቃ እንደዚህ ትተጉታላችሁ ሰርታችሁ እ ከሰላሳ ደቂቃ በኋላ ተመልሼ መጥቻለሁ። የሰራሁትን ቅባቴን በዚህ መልኩ አጠለዋለሁ። በጨርቅ ብታጠሉት መልካም ነው። አሁን ይሄ የሻሽ ቅዳጅ ነው፣ ጥቅጥቅ ያለ ነው። ምንም አይወርድም። ስሊንክ ነው እና በዚህ አድርጌ አጠለዋለሁ። ጨርቅ ሲሆን መልካም ነው። ምንም ነገር አይወርድም። እንደዚሁ ወደ ቆዳችን ላይ ወደ ጸጉራችን ቆዳ ላይ እንዳይመጣ ይሄ አሰሩ በደንብ አድርገን እናጠለዋለን። ወይም ደግሞ ጥቅጥቅ ያለ ማጥለያ ተጠቀሙ እናንተ በቤታችሁ ያለውም ማለት ነው። ጨርቅ ቢሆን ደግሞ ይመረጣል። በአንድዬ ምንም ሳያዳግም እንደዚህ ታጠሉታላችሁ። እንደምታዩት በጣም ጥቁር ነው። እንደ ቡናማ ይሆናል ብዬ ነበረ። ግን በጣም ጥቁር ቆንጆ አሪፍ ነው ማለት ነው። አሁን ጭምቅ አድርጌ ከውስጡ አወጠዋለው ዘይቱን ወስዳለው ማለት ነው። በዘይት ዘይቱን ቢኖራቸው መልካም ነው፣ የወይራ ዘይት ኦሊቨር ዘይት ማለትም ማለትም ብዙ ያልነጠረ ቢሆን ይህ ለመስራት አሪፍ ነው እና ይሄ እንደምታዩት ይኸው ነጭ ነው ገና ማለት ነው። ቅባቱ ግን ይኸው በጣም ያምራል፣ ጥቁር ነው ቆንጆ ነው እና ስትሰሩ በጣም አታብዙ ቅባት። እሺ አታብዙ። ቤታችን ስለምንሰራቸው ያው ለረጅም ጊዜ ወይም ለአመታት ላይቆዩ ይችላሉ፣ ምክንያቱም ምንም ኬሚካል የላቸውም። አሁን ይሄ ቅባት ደረቅ ስለሆነ ምንም ነገር እርጥብ ነገር የለውም። እስከ አምስት ወር ስድስት ወር ይቆያል። እኔም እንደዛ ነው የማቆየው የሰራቸውን ቅባቶች፣ በተለይ ቅርንፉድ፣ ሮዝመሪ እንደዚሁም ጥቁር አዝሙድ ምንም አይሆንም። ለምን ፍሬሽ ስላልሆነ። ፍሬሽ ነገር ስትሰሩ ብዙ ጊዜ ባታቆዩ መልካም ነው። አሁን ይሄ ቆንጆ ነው፣ ለብዙ ጊዜ ይቆያል ማለት ነው። ይሄ በጣም ልስልስ ያለ ና ቆንጆ የሆነ ጥቁር ያለ ቅባት ነው እየሆነልኝ ይህንን በደንብ አድርጌ በአግባቡ እጠቀማለሁ ማለት ነው። እኔ በትንሹ ነው የሰራሁት፣ ይሁት ላይ አጠቃቀማችን ይወስነዋል እና ይሄንን እጃችሁን የሚያሟችሁ ካለ ለራስ ምታት፣ እንደዚሁም ደግሞ የመገጣጠሚያ አካላችሁ ሰውነታችን ትንሚል ካለ በዚህ እሾት ሺ ጥቁር አዝሙድ በጣም መድኃኒት ነው። አሁን ጸጉሬን እየተቀባው ደግሞ አሳያችኋለሁ። ፀጉሬን ታጥቤው በጣም ክሽፍር ብሏል። እንደምታዩት አሁን ስር ስሩን ነው የምቀባለት። በጣም ነው የሚያጠነክረው። የማጠንከር እንደዚሁ፣ ለሚነቃቀልባችሁ ጸጉራችሁ፣ እየተነቃቀለ ላስቸገራችሁ ይህንን ስሩን በደንብ ቀቡት፣ ያጠነክራል። እንደዚሁም ጸጉራችሁ ደግሞ አንጸባራቂና ጥቁር የተፈጥሯዊ ቀለሙን ሳይለቅ ቆንጆ የሆነ ጸጉሩን ያጎናጽፋችኋል። ቢሆንም ግን ስርስሩን ተቀቦት ፈሳሽ ስለሆነ ስርስሩን፣ ከዛ ባለፈ ዛላው ላይ ያበጠር ነው ቢሆን ይወጣል በራሱ ጊዜ ማለት ነው። እና ትንሽ ትንሽ ነው የምቀባው እኔ አብዝቼ አልቀባም። በጣም የራስ ቅሌ የኔ ቅባት አይወስድም እና ሲቀባ ወደ መሬት ስለሚፈስ በጣም በትንሽ ትንሽ ነው የምቀባው። በዛ ላይ ደግሞ እኔ አቆየዋለው፣ ፀጉሬ ላይ አልታጠበውም ማለት ነው። መታጠብ የምትፈልጉ ትንሽ በዛ አድርጋችሁ ቀብታችሁ ለቅለቅ ማለት ትችላላችሁ፣ ወይም ደግሞ ልትታጠቡ ስትሉ ዛኔ ቀብታችሁ ማታ ቀብታችሁ ጠዋት መታጠብ ትችላላችሁ። ዞሮ ዞሮ እንደዚህ እየከፈላችሁ በደንብ ታጠቡት። እኔ ፎረፎር ሊገለኝ ነው፣ ፀጉሬን እያሳከከኝ ነው ብዙ ልጆች ትሉኛላችሁ። ይህንን ውሃውንም ስትፈልጉ ቅባቱን ስትፈልጉ ውሃውን እየሰራችሁ መጠቀም ችላላችሁ። ውሃውን ሰርቻለሁ፣ ቅባቱን ሰርቻለሁ። ጥቁር አዝሙድ ፍቱን የሆነ መድኃኒት ነው። እውነቴን ነው ምላችሁ። እኔም እንደዚህ ሶሻል ሚዲያ ላይ አይቼ ተጠቅሜ ለራሴ ስራ ሰራሌ ነው ለእናንተም ያጋራችሁ ሼር ያደረግኳችሁ በጣም በጣም ጠቃሚ ነው። ምንም አያሳክካችሁ። ሲያሳክካችሁ፣ ጸጉራችሁ ይነቃቀላል፣ ይረግፋል፣ ይበጣጠሳል። በጣም ከባድ ነው ጸጉር ማሳከክ ማለት ነው። ስለዚህ ስርስሩን ተቀውት እንደዚህ። በዛ ላይ አሰራሩም ቀላል ነው። ከዛ የቀባሁትን በደንብ አድርጌ ከፋፍዬ ከቀባሁ በኋላ ማሳጅ አድርገዋለሁ። ማሳጅ ስታደርጉ የደም ዝውውራችሁ ይጨምራል። ጸጉራችሁ ያድጋል። በተለይ ማታ ማታ ከሆነ በጣም አሪፍ ነው። በደንብ ማሳጅ አድርጋችሁ ፌስታል አስራችሁበት ማሳደር ትችላላችሁ። ሺ አሳድራችሁ መታጠብ አለመታጠብ ምትችላላችሁ። ውጪ የማትወጡ ከሆነ ምናልባት ሽታው ለምትሉ ይሸታል። በነገራችን ላይ መሽታት ይሸታል፣ ግን ሽታው ደግሞ ቆንጆ ሽታ ነው። ጥቁር አዝሙድ ሽታ ነው። በጣም ነው የምወደው ቤተሰቦቼ ሽታውን የማትወዱ ደግሞ ሌላ ቅባት ቀላቅሉበት ለሽበትም ለሴትም ለወንድም ይሆናል ሁላችሁም መጠቀም ትችላላችሁ ማለት ነው ቤተሰቦቼ ቅባቱ እንግዲህ እንዲህ ይመስላል እኔ ትንሽ ትንሽ እያረግሁ ይሄ ለብዙ ጊዜ ይበቃኛል ስለተከታተላችሁኝ አመሰግናለሁ ባይ